ስለሚያኮራን እኛም ኮርተናል፣ ደስ ብሎናል። ውለዱ ክበዱ፣ አሚን። ለልጅ ያብቃችሁ፣ አሚን። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኛ እንቁ ቤተሰቦች የኔና የሶፊ ምርጥ ቤተሰቦች እንዴት ናችሁልን? እኛ አለን በጣም በጣም በጣም ከምን ጊዜውም በላይ ዛሬ በጣም ደህና ነን። ዛሬ እንግዲህ በአዲስ ነገር በትልቅ ነገር ወደ እናንተ መተናል ወደ እናንተ ወደ ውድ ቤተሰቦቻችን መተናል እና ዛሬ በጣም ብዙ ብዙ አዲስ ነገር አለ። በጣም ትልቅ ነገር ነው ያለው ዛሬ የኔና የሶፊ ትልቁ ትልቁ የሽንግልናችን ቀን ነው ዛሬ። በጣም ደስ የሚል ቀን ነው ኮርተንበት አላም ቦቶች ወይ ስለለ ለምለም ያርግለት። እኛ ልጃችን ስለማያሳፍር ስለሚያኮራን እኛም ኮርተናል፣ ደስ ብሎናል። ስንደስ ብሎታል እኛም ደስ ብሎናል። እ ልጆችን ባርክልኝ የአመት ቤት የስሳይ ቤት አብሮ ቆይል ነው አሜን አሜን ይውለዱ ክበዱ አሜን ለልጅ ያብቃችሁ አሜን የተባረከ የአብርሃም እና የሳራ ትዳር ይስጣችሁ አሜን እናንሳይ ያው ሶፊ ብትኖርልኝ እዚህ ምርቅ እነዚህን ምርቃቶች ብትሰማልኝ ደስ ይለኛል ብቻ ግን ያው እዚህ ብቻ ሳይሆን እዛም ብዙ ነገር ስለሚኖር ሁሉንም ነገር በጉጉት ነው የምንጠብቀው እንግዲህ ሌሎች ሽማግሌዎች መኪና ተዘጋጅተዋል። ብዙ ነገር ተዘጋጅተዋል። እዛ የምንሄድበት ያው ታውቃላችሁ። እኔ ደግሞ አሁን ለጊዜው አልሄድም። ለጊዜው ስለማልሄድ ስጠራ ነው የሚሄደው ሰው ያ ያ ነገር ስላለ እኔ ሽማግሌዎችን አመቻችቼ መኪና ማዘጋጅቻለሁ ወደ ሶፊ ቤት እልካለው። ካሜራውና እነሱ አይቋረጥም። ሙሉ የሽምግልናውን ቪዲዮ ታዩታላችሁ። ሙሉ ነገር ታያላችሁ። ካሜራ ማንና ሽማግሌ ወንድሜንም እዛ እልካለሁኝ። ሰው ሁሉንም ነገር ተመልከቱልኝ። ዛሬ ዛሬ ደስታዬ ቀን ነው። ሁላችሁም አብራችሁ እንድትሆኑ እፈልጋለሁ። በጣም ነው ወዳችሁ። ቤተሰቦች፣ ጥሩ ነገር ተመኙልኝ። ወዳችኋለሁ።

ጋሺ እናንተ ይቅርታ ይቅርታ፣ የማታውቁት ጉዳይ አለ። ጋሺ በጣም ይቅርታ። እንዴ ጭራሽ ጭራሽ፣ አንተ አንተ ስትጀመር አንተ አሽቃባች ምን? በወንድሜ ፕሮግራም ምን ማለት

መንቀሳቀስ ፍጠናል። አንዴ ልቀቅኝ፣ ወድ ልቀቅኝ። አንተ ቁጭ ብለህ መልሳ አትስጠኝ ነው

ትልቅ ሰው አለ። ዝም ብለው ጋሺ፣ እኛ በመሃላችን ልጅቱ የማታውቁት ጉዳይ አለ። ዝም ብለው ነው ጋሺ፣ አትስማቸው ጋሺ። እኛ ልጅቱ ጋር የራሴ ያልጨረስኩት ጉዳይ አለ። እናንተም ትልቅ ሰው ናቸው አባቶቼ ስለሆናችሁ እሷ ጋር ያልጨረስኩት ጉዳይ አለ። እሷ የኔ ናት።

ስለዚህ እናንተ እጃችሁ ለምን ትከታላችሁ? እናንተ አባቶች ናችሁ። ስለዚህ እኛም ባላወቅም አሁን እናከብራችኋል። ምንም የለም፣ ግን አሁን ያልባለው ነገር ድጋሚ የሆነ ነገር እንዳይፈጠር የመጨረሻ ነገር፣ እናንተ አሁን ልጅቷ ትዳር ያላት ያልጨረሰችው ጉዳይ አለ፣ እሱ ጋር ያልጨረሰችው ጉዳይ አለ፣ ያልጨረሰችው ጉዳይ አለ፣ ምንም ሆነ ምንም ያልጨረሰችው ጉዳይ አለ። እሱ ጋር እሱ ጋር ሳጨርስ ሌላ ቦታ ሄዳ ሌላ ሽምግልና ማለት በጣም ከባድ ነው። ምክንያቱም እኔ የልጅ ጓደኛዬ ነው ብዙ አመት ነው እነሱንም አውቃቸው አብረው እንደነበሩ ከኛ ቡድን እንደነበሩ አውቃለሁኝ። ያ ነገር እያለ ዛሬ ላይ እንዴት ነው ሌላ ሽምግልና? እሷ ሌላ ሰው ጋር ሆና ሌላ ሽምግልና ሊመጣ የሚችለው ይሄ እኮ የማይሆን ነገር ነው። እኛም ባላወቅ ነው ልጁ ስላለን ነገር ንቀት እኮ ነው። ቢያንስ እች ልጅ ገና ህይወቷ ላይ ያለን ነገር ሳትጨርስ ሌላ ነገር ማምጣት ማለት ምን ማለት ነው? ምንም ደስ የሚል ነገር አይደለም። ተለምዶናችሁ እናንተንም አመናጭ እንደዚህ ማምጣት የለብንም፣ ግን በእሱ ወገን የመጣ ነገር ስለሆነ ከመጀ ከእዚህ በፊት አስጠንቅቀነዋል። በቃ ተው ተው ብለናል። እየሰማ አይደለም። እኛ ጋር ያለው ንቀት በቃ እንደዚህ ነው፣ የተያያዘ ነው እሱ ጋ ማለት ነው። ስለዚህ ተው መስማት ካልቻለ ሌላ እስከ ህይወት መጠፋፋ ድረስ እንደርስ እንችላለን ነው ይሄ፣ ምክንያቱም ይሄ ልጅ ጋር አልጨረሰችም። ልጅቷ ምን ያልጨረሰችው ነገር አለ? ይሄኛው ጋር ጨርሳ ከፊት ለፊቱ አምናበት ተናግራ ቃሉን ተናግራ ከዛም በኋላ እንደፈለገች መሆን ትችላለች። ዛሬ ላይ እንደዚህ መሆን ግን ተገቢ አይደለም ብዬ ነው የማስበው። እኔ ትልቅ ሰው አከብራለሁ። ይሄ ነው ምንም እንትን ያልኩት ነገር የለም። እሱን ይቅርታ አርጉ እናንተ። አባባላችሁ ትክክል ነው እኮ ያለው ነገር። እኔ ምንም እኔ ካጠፋሁኝ፣ በጣም ይቅርታ። ግን በሱ ወገን የመጣ ነገር ስለሆነ ነው። በሱ ወገን የመጣ ነገር ስለሆነ እንዴት ነው እችልኝ ሳጨርስ፣ ምንም አጭር ጉዳይ የለውም አንተ ተላላቂ ልብሴን ምን ምንት ልብሴ ናት በል። ስሙ የፕሮግራም ልብስ ነበር እሱ ተቀምጧል። እናንተ ምን አከብራችኋለን። ስለዚህ ልጅየው አምኖ ይህን ጉዳይ እስካልጨረሰ እናንተኛ ጋር መኮኑት የትም አትሄዱ። እሱ አምኖ ከጨረሰ በኋላ ምንም አሁን አንተ ተነስ፣ ይሄን ቪዲዮህን እስከ ቪዲዮ ሂድና